እኛ ሙስሊሞች ይህ አይነት አመለካከት የለንም። ጌታችን አላህ በዛቱ ወይም በህልውናው ከ ከአርሹ በላይ ነው። ከሰማያት ከፍጡራን ሁሉ በላይ በመሆን ፍጥረተ ዓለሙን እንዳለ ይቆጣጠራል። ፍጥረተ ዓለሙን በጠቅላላ በግዛቱ ስራ አድርጓል፣ ያያል፣ ይመለከታል። ከአላህ እውቀት የሚወጣ ምንም ነገር የለም። እሱ ግን በፈጠረው ውስጥ ያለ ጌታ አይደለም ብዬ አብራራሁበት። አላህ ከእኛ ጋር መሆኑ የሚናገሩ አንቀጾች ከእውቀት ጋር ተያያዥነት ያላቸው ናቸው። ቁርአን ሲናገር በሱረቱል ሙጃደላ ላይ ማ የኩኑ ሚን ነጅዋ ሠላሣቲን ኢላ ሁወ ራቢዑሁም ሶስት ሰዎች አንድ ላይ ሆነው ሚስጢርን አያወሩም፣ አይመሳጠሩም አላህ አራተኛቸው ቢሆን እንጂ። ወላ ኸምሰቲን ኢላ ሁወ ሳዲሱሁም አምስት ሆነውም ሚስጢርን አያወሩም አላህ ስድስተኛቸው ቢሆን እንጂ

ሁለት ሆናችሁ ሚስጥር ብታወሩ አላህ ሶስተኛችሁ ነው ሲባል ወይም ሶስት ሆነን ብንመሳጠር አላህ አራተኛችን ነው ሲባል ምን ማለት ነው? በዛቱ ከኛ ጋር አለ ማለት ሳይሆን የሁለታችንም ወይም የሶስታችን ሚስጥር ከሱ አይሰወርም፣ ያውቀዋል፣ ይሰማናል፣ ይመለከተናል። የትም ስፍራ ብንሆን ከጌታችን ከአላህ እውቀት መገለል አንችልም። ግን አላህ ግን በዛቱ ከአርሹ በላይ ያለ ጌታ ነው።

ሀልዎት ይባላል። ህልውና ማለት ነው። ማንነት ገብቶሃል አሁን። ፍሊር ኸይር። ያው ክርስቲያን ወገኖቻችን እንደሚጠቀሙት አካል ብለን እኛ አንጠቀምም። ወእያከ ሀቢቢ፣ አካል የሚለውን ቃል ሙስሊሞች አንጠቀመውም። አካል የሚለው የአማርኛው ትርጉም በአረብኛው ምንድን ነው? ጅስም ነው። ጂስም ደግሞ ማወረደ ፊል ኪታቢ ወፉና ኢስባተን ወላ ነፍየን በሱናም ሆነ በኪታብ በቁርአን ውስጥ የአላህ ባህሪም ሆኖ በኢስባት መልክ አልመጣም፣ ባህሪው አይደለም ተብሎ ውድቅ በሆነ መንገድም አልተገለጸም። እንደዚህ አይነትና አምሳሎቹ ሚን አልፋዝል ሙጅመል ጥቅላዊ የሆኑ ቃላቶች ይባላሉ። ተወቁፍ የምናደርግባቸው ከመጠቀም የምንታቀብባቸው ናቸው። ዛት ግን ስለተገለጸ መጠቀም እንችላለን ማለት ነው። ሀልወት ወይም ህልውና ይባላል። እና ስጁድ ላይ እንኳን ሆነን የአላህን ታላቅነት የአላህን የበላይነት እንዳንረሳ ምንድነው የሚባለው ዚክር ስጁድ ላይ ያለ ሰው ምን ይላል ሱብሓና ረቢየ ልአዕላ አይደለም የሚለው አዎ ታላቁ ጌታዬ ከጎደሎ ባህርያቶች ሁሉ ጥራት ተገባው ከፍ ያለው የላቀው ቁርአንም ምን ይላል ሰቢህ ስመ ረቢከ ልአዕላ ነው የሚለው ሰቢህ ከጎደሎ ባህርያት ሁሉ አጥራ ኢስመ ረቢክ የጌታህን ስም አልአዕላ ከሁሉ በላይ ከፍ ያለና የላቀ ዑሉወል ዛት ዑሉወል ቀድር ዑሉወል መካን ማለት ነው። በዛቱም፣ በህልውናው፣ በቦታም በክብርም ከሁሉ በላይ ከፍ ያለ ማለት ነው። ዛት አካል አይደለም። ሀረጎ ዛት አካል አይደለም። አካል ማለት ጅስም ነው። ጂስም ደግሞ ጥቅላዊ ነገር ስለሆነ በቁርአንም በሀዲስ ስላልተጠቀሰ ሙስሊሞች አንጠቀመውም። ምናልባት ያንን የሚጠቀም ሰው ምን ለማለት እንደፈለገ ነው የሚጠየቀው። ኢስቲፍሳል ከሱ ያስፈልጋል፣ ዝርዝር ማብራሪያ። ጂስም ለማለት የፈለገው ልክ በደም በስጋ በአጥንት የተገነባ ሰውነት፣ ማንነት ማለት ነው ካለ ለይሰ ከሚፍልሂ ሸይእ አላህን የሚመስል አንዳችም ነገር የለም ስለሚባል እንቃወመዋለን። አይ ጂስም ለማለት የፈለግኩት ዛትን ነው ሀልወት፣ ህልውና፣ አይደንቲቲ ማንነትን ነው ካለ፣ ትክክል ነው። ቃላቱን በመጠቀም ረገድ ግን ቁርአንና ሀዲስ ላይ አልመጣም፣ ጂስም የሚለው ዛት ግን በሀዲስ ስለተጠቀሰ ዛትን እንጠቀማለን። አሁን ዛት ሲባል ምንድነው? ህልውና ማለት ነው፣ ማንነት። አካል ደግሞ ራሱን የቻለ ሌላ ፓርት ነው ማለት ነው። ሀረጎ ተረዳኸኝ? አሁን አስማኡ ሲፋት ተውቂፊያ ነው። በቁርአንና በሀዲስ ላይ የተገደበ ነው። ቃዒዳዎች ያሉት ሙስሊሞች ከሚከተሏቸው መርሆች መካከል አንደኛውና ግንባር ቀደሙ አልኢትባቱ ማ አትበተሁ ላሁ ተዓላ ሊነፍሲህ አው አትበተ ለሁ ረሱሉሁ ሰለላሁ አለይሂ ወሰለም፣ ፊቀውልህ አላህ በቅዱስ ቃሉ በቁርአን ላይ ለራሱ ያጸደቀው

ይሄ የእኔ ባህሪ አይደለም አይገባኝም፣ ብሎ ከራሱ ላይ ውድቅ ያደረገው ካለ፣ ወይ ነቢያችን ዓለይህ ሰላት ወሰላም ለአላህ የሚገባው ባህሪ አይደለም ብለው ካስተማሩን እኛም ውድቅ እናደርገዋለን። ለምሳሌ ከነፊይን ነው እንቅልፍን ውድቅ ማድረግ። ቁርአን ላ ተእሁ ሲነቱን ወላ ነው ማንገላጀትም እንቅልፍም አትይዘውም ስለሚል ተዓላ ረቡና አየናም እንላለን። ጌታችን ከመተኛት ጥራት ይገባው። በሐዲስም ልክ እንደዛው ምን ብለው አስተምረውናል

በዚህ መልክ ነው እኛ የምንከተለው ማለት ነው። እና የጌታችንን የአላህን የበላይነት ሰቢሕስመ ረቢከል አዕላ በሚለው እንኳን እንመለከተዋለን እንረዳዋለን ማለት ነው። ሐታ መላይካዎች አላህን ይፈሩታል ይንቀጠቀጣሉ። ጌታቸው አላህ ከእነሱ በላይ ሆኖ ሳለ ነው የሚለው ቁርአን በሱረቱ ነሕል ላይ እንደተገለጸው ምዕራፍ 16 ወደ ቁጥር 50 አካባቢ መሰለኝ የኻፉነ ረበሁም ሚን ፈውቅ ይህም ነው የሚለው ጌታቸውን አላህን ይፈሩታል ከበላያቸው፣ ሲሆን ወየፈዐሉ ነማ ዩዕመሩን የታዘዙትን ሁሉ ይተገብራሉ ይላል። ዛት ህልውና ከሆነ ሲፋት ሲፋት ማለት ባህሪ ማለት ነው። የዛት መገለጫ መገለጫው ነው። ባህሪ ተብሎ ይጠራል። ሲፋት ባህሪ። ለምሳሌ ጌታችን አላህ ከስሞቹ መካከል አል ዓሊም ሁሉን አዋቂ የሚለው አንድ ስሙ ነው። አይደለም ይሄ ምን ሲፈት ወይም ምንን ባህሪ ያቅፋል ብትል የተደመኑ ሲፈቱል ዒልም እውቀት የሚባልን ባህሪ ያቅፋል። ስለዚህ ጌታችን እውቀት እንዳለው እንረዳለን። ወሁወ ሰሚዕ ማነው ሚነጥቀኝ? ማይክ እ አሁን አለሁኝ። ከስሞቹ መካከል ደግሞ አሰሚዕ የሚልም አለ።